አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሀያ በዚች ዕለት እስክንድሪያ ከተሾሙ አባቶች ሊቃነ ጳጳሳት ሀምሳ ሰባተኛ የሆነ የከበረ አባት የእስክንድሪያ ሊቀ ጳጳሳት አባ ሚካኤል አረፈ። ይህም አባት በሹሞቱ ወራት ብዙ ሀዘንና መከራ ደረሰበት። ጎህ ከሚባል አገር የተሾመ የዚህን ኃላፊውን ዓለም ክብር የሚወድ አንድ ክፉ ኤጲስቆጶስ ነበረ። በሀገረ ስብከቱም ውስጥ ይኖ ደነ ውስር በሚባል አገር ያሉ ምእመናን የቤተ ክርስቲያናቸውን ህንፃዋን አደሱ። ሊያከብሯትም በፈለጉ ጊዜ የአገር ታላላቆች ከእርሳቸው ሊባረኩ ወደው ሊቀጳጳሳቱና በሀገሩ ዙሪያ ያሉትን ኤጲስ ቆጶሳት ልኮ እንዲያስመጣቸው ይህን ክፉ ኤጲስ ቆጶስ ለመኑት። እርሱ ግን እምቢ አላቸው፤ ልመናቸውን መቀበል አልወደደም። እነርሱም በራሳቸው ፈቃድ ክፉ የኤጲስቆጶስ ሳይፈግ ሊቀጳጳሳቱን እና ኤጲስቆጶሳቱን ሁሉ ልከው አስመጧቸው። ሊቀ ጳጳሳት አባ ሚካኤልና ኤጲስቆጶሳቱ ሁሉ በመጡ ጊዜ ምሳ አዘጋጅላቸውና አዘጋጅላቸዋለሁ ብሎ በቤተ ክርስቲያኑ ትቷቸው ሄደ። ማርታ ማርታ ብዙ በማዘጋጀት ብዙ ትደክሚያለሽ፣ ግን ጥቂት ይበቃል ያለውን የጌታችንን ቃል አላሰበም። የቁርባን ጊዜ ሊያልፍ ስለሆነ ሊቃውንቱና የጵስቆጶሳቱ የቅዳሴውን ሥርዓት ይጀምር ዘንድ ሊቀ ጳጳሳቱን ለመኑት። ግድ ባሉትም ጊዜ በሊቀ ጵጵስና ማዕርግና ክብር ተሰይሞ ተነሳ። እርሱ ለሁሉ አባት የሆነ ሥልጣኑንም ከስልጣናቸው በላይ ነውና የቅዳሴውንም ሥርዓት ጀመረ። ያ ክፉ የጵስቆጶስን በሰማ ጊዜ በልቡ ሰይጣን አደረበትና ተቆጥቶ መጣ። መሥዋዕቱንም ከመቅደስ ገብቶ በፀይሉ ውስጥ ነጥቆ ወደ ምድር ወረወረው። ሊቀ ጳጳሳቱም ሌላ መሥዋዕት አምጡ ብሎ አዘዘ። አምጥተውለትም ቀድሶ ለሕዝቡ ሕዝቡ ስጋውንና ደሙን አቀበላቸው አሰናበታቸውም። በማግስቱም ይህ አባት አባ ሚካኤል ሕዝቡን ሰበሰበ። ከእርሱ ጋራ ያሉትን ኤጲስቆጶሳት፣ ካህናቱንና የምእመናንን አንድነት ሰብስቦ ይህ ክፉ ኤጲስቆጶስ ከሹመቱ ሽረው በእርሱ ፈንታ ሌላ ኤጲስቆጶስ ሾሙ። ይህም ለአስቆሮቱ ሰው ለይሁዳ ሁለተኛው የሆነ የምስርን አገር ወደሚገዛ ስሙ አህመድ ወልደ በጥሎን ወደ ተባለው ሹም ሄደ። ይህን አባት አባ ሚካኤልን እንዲህ ሲል ነገር ሰራበት። በሊቀ ጳጳሳቱ ዘንድ ብዙ የወርቅና የብር ገንዘብ እንዳለ፣ እንዲሁም አብያተ ክርስቲያናት የወርቅና የብር ንዋይ ቅዱሳትን የተመሉ እንደሆኑ መሆኑን ወይ መኮንን ወይ ይወቅ አለው። መኮንኑም ይህን አባት ወደ እርሱ አስቀርቦ ንዋይ ቅዱሳትኑ እንዲሰጠው ፈለገ። እርሱም ስጋውን ስጋዬን እንደፈለግክ አድርግ፣ ነፍሴን ግን በእግዚአብሔር እጅ ናት ብሎ ከለከለው። እጆቹንና እግሮቹን አስረው በእስር ቤት እንዲጥሉ ታዘዘ። በእስር ቤትም ከአንድ ዓመት በላይ ኖረ። በእስር ቤት ውስጥ በኖረበት መጠን ከለምለም እንጀራና ከእንጨት ከጨው ከበሰለ አተር በቀር ሳይበላ ኵሎ ጊዜ የሚጾም ነበር። ከዚህም በኋላ አንድ ጸሐፊ ምዕመን ዮሐንስ የሚባል መጥቶ ለዚህ ለከበረ አባት አባ ሚካኤል ዋስ ሆነው ለመኮንኑ አባ ሚካኤል ሀያ ሺ ወርቅ የወርቅ ዲናር እንዲሰጠው ሆኖ ከወይን ወጥቶ ወደ ቤቱ ሄደ። ጥቂት ቀን ተቀምጦ ታላላቆች ምዕመናንና የአስቄጥስ ገዳም መነኮሳት አስር ሺህ የወርቅ ዲናር ሰበሰቡ። ደግሞ የእስክንድርያ አገር ሰዎች ከምድራቸው አንዱን ለአስር ሺህ ዜና ዲናር ሸጡ። ሀያ ሺህ እስኪመላ ሰበሰቡ። ሊቀ ጳጳሳቱን ለመኮንኑ ይህን ሀያ ሺህ የወርቅ ዲናር ሰጠው። መኮንኑም አስራ አስር ሺህ የወርቅ ዲናር እንደ ግብር ሆኖ በየአመቱ እንዲከፈል ጽፎ አስፈረመው። ጊዜውም ሲቀርብ ይህ አባት አባ ሚካኤል ከምዕመናን ሊለምን ተነስቶ ወጣ። በልበይስ ወደ ተባለም አገር ደርሶ አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ደሀ መነኩሴ ገባ። ገሊቀ ጳጳሳቱን ቡራኬ ተቀብሎ ተመልሶ በበር አጠገብ ከረዱ ጎን ቆሞ አትዘን በልብህ አትተክስ ከዛሬ ትውለት ክስከ አርባ ቀኖች ትድናለ በላይ ያለውን የእዳ ደብዳቤ ትቀበላለህ፣ እና ለመኮንኑ ምንም አትሰጠውም ብለ ለአባት ሊቀ ጳጳሳት ንገረው አለው። ያረዱም እንዳለው ነገረው። ዳሁን መነኩሴ ፈለጉት ግን አላገኙትም። አርባ ቀኖችም ሳይፈጽሙ ያ መነኮስ በክፉ አሟሟት ሞተ። በእርሱ ፈተፈት ያ መኮንን በክፉ አሟሟት ሞተ። በእርሱ ፈንታም ልጁ ተሾመ። ለዚህም አባት ያንን የእዳ ደብዳቤ መለሰለት። ይህም አባት ድሃው መነኮስ ትንቢት እንደተናገረ ደብዳቤውን ተቀብሎ ቀደደው ከዳነ። ይህም አባት ታል በታላቅ መከራና በሀዘን በሹመቱ ዘመን 29 ዓመት ከኖረ በኋላ በፍቅር በሰላም አረፈ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ሊቀ ጳጳሳት ስሙ በስመ ሚካኤል ሊቆሙ ለኃይላተ ሰማይ እምዕለት ተበስረ ዝንቱ ማፈ አህዳይ ኮነ በአርባአ ሞተ መኮንን እቡይ እንተሳቀዮ በብዙ ስቃይ። በዚችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ጻድቅ ሰው አላዛርን ከሞተ በኋላ በአራተኛው ቀን ከሙታን ተለይቶ አስነስቶት ነበርና ስለዚች ምልክት ገናናነት ብዙዎች ያመኑበት። ለጌታችን ኢየሱስ ክርስቶስ ከቸራ አባቱና ሕይወት ከሆነ መንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። ሰላም ለውረት ከእግዚአብሔር ኬንያ እምኢየሩሳሌም ለቢታንያ ከመታንስ በድኖ ለአላዛር እህወ ማርያ ትስፈወከ ነፍሲ ወተጸንሃ ከነያ እሞታ ጢያት አይድዋ በዝንቱ አራያ። በዚችም ዕለት የተመሰገነችና የከበረች ተጋዳይም የሆነች አስጠራጦኒቃ ስለ ክርስቶስ ምስክርነት ሁና ሞተች። የዚች ቅድስት አባቷ ጣዖት አምላኪ ነው። እርሷ ግን በክብር ባለቤት በክርስቶስ የምታምና ስጋዋም እስቲ ከሳና እስቲ ደቅ መርቋ መልኳም እስቲ ለወጥ ድረስ በስውር ትጾማለች ትጸልያለችም። አስራ አምስት ዓመት በሆናት ጊዜ እናትና አባቷ ምን ያከሳሻል አሏት። እርሷም ን የሳጢአቴን ይቅር ይለኝ ዘንድ የክብር ባለቤት ወደሆነው ወደ ጌታዬ ኢየሱስ ክርስቶስ ትጸልያለሁ አለቻቸው። አባቷም በሰማ ጊዜ ወዲ ጥባር የወት ሄዶ የልጁን ስራ ነገረ። እርሱም ወታደሮች ልኮ ደርሶ አስመጣት። ለጣዖትም እንድትሰግድ መኮንኑ አባበላት። እንቢ ባለችም ጊዜ ወደ ወይኒ ቤት አስገቧት። እናቷም ክርስቲያናዊት ናት፣ የተየመጣች በክብር ባለቤት በክርስቶስ እምነት ታበረታታት ነበር። ከዚህ በኋላ የብረት የሆነ የሰሌዳ ክርታ ሲሰሩላት ዘንድ በእሳትም አግለው ክንዶቿ ክንዶቿ ከወገቦቿ ጋር አንድ እስኪሆኑ እንዲያጣብቋት ታዘዘ። ይህንንም ባደረጉባት ጊዜ ያንን የብረት ክርታ ሰብራ በደህና ወጣች። ህዝቡም ይህን አይተው በክብር ባለቤት በኢየሱስ ክርስቶስ አራት ሺህ ሰባት መቶ ያህል አምነው በሰማይትነት ሞቱ። የሰማይታትንም አክሊል ተቀበሉ። ሁለተኛም ደግመው ከእስር ቤት አስገቧት። ጥፍሮች ያሉት የብረት በር የሰሩላት ወዷም ያስወጓት ዘንድ ሆዷን ያስወጓት ዘንድ ሊሰቅሏትም ወደ እርሷ አቀረቡት። ይህንንም ባረግባት ጊዜ በጌታ ኃይል በሬው ወዲያና ወዲህ ተከፈለ። ህዝቡም ይህን ባዩ ጊዜ በክብር ባለቤት በጌታችን ዘጠኝ መቶ ሰማኒያ አምስት ያህል ሰው አምነው በሰማይትነት አረፉ። ከዚህም በኋላ መርዝን ከተመሉ ባቦች ጉድጓድ ውስጥ ጨመሯት። በጸለየችም ጊዜ እንደ ትቢያው ሆኑ። ሁለተኛም አራት ሰዎች የሚሸከሙትን ከባድ ድንጋይ አምጥተው በአንገቷ ላይ ሰቀሉ። በጸለየችም ጊዜ ድንጋዩ ወደ ሶስት ተከፈለ። ብዙዎች አረማውያንም በክርስቶስ አምነው በሰማይትነት አረፉ። ለቅድስቲቱ ግን የብረት ምንቸት አዘጋጁላት፣ በውስጡ የፈላ እርሳስ በላዩዋ ያፈርሱባት ዘንድ በነኩት ጊዜ በላያቸው ተሰብሮ የሚያሰቃዩትን ገደላቸው። ንጉሡ አይቶ ተቆጣ። ራሱንም በሰይፍ ይቆርጡ ዘንድ ራሷንም በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷን ከምትፈጽምበት ቦታም በደረሰች ጊዜ ወደ እግዚአብሔር ጸለየች። አስጠራ ኖጢቃ ሆይ አንቺ ብጽትን ስምሽ በሕይወት መጽሐፍ ተጽፏልና የሚል ቃል መጣላት። ከዚያም በኋላ በሰይፍ ተቆረጠች። በጸሎቷ የሚገኝ በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለስንኪ ዘአዋ ከየ መብረቃ በብሄረ በብሄጽ ጽልመት ወጣቃ ህሊና የትቤ ሶበ ፍቅርች አጽህቃ አስጠራጦኒቃ ለንዴት ወርቃ አስጠሪጦኒቃ ለነፍሴ የጽድቃ። በዚች ቀን የተጋዳዩዋ የቅዱስ ጽጌ ስላሴ መታሰቢያዋ የቅዱስ አስቃራን ቤተ ክርስቲያኑ የከበረችበት ነው። በረከታቸውም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለከ በቃለ ሀይሌ ዘድርሳን ቅዱስ አስቃራን በጉባኤ ካህናት ወህዝብ ወመሃሌ ምእመናን ከመተቀደሰት ይሆም በስመዚያ ከመካን ይቀድሰኒ እምርኩሴ የቅብእ ከሜሮን አንድ አምላክ በሚሆን በአቦወል በመነጽ ቅዱስ ስም መጋቢት ሃያ አንድ በዝች ቀን አምላክን ለወለደች ለቅድስት ድንግል ማርያም እመቤታችን ማርያም የበዓሏ መታሰቢያ ነው። ጸሎቷና በረከቷ የተወዳጅ ልጇ ቸርነትም ከእኛ ጋር ልዘላለሙ ይኑር አሜን። በዚችም እለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ወደ አስነሳው ወደ አላዛር ቤት ከደቀ መዛሙርቱ ጋር ሄደ። በዚችም ቀን አላዛርን ሊገሉት የካህናት አለቆች ተማከሩ። በዚችም ቀን ደግሞ የከበሩ ሰማይታት የቴዎድሮስና የጢሞቴዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋራ ለዘላለሙ ትኑር አሜን። ዛቅረብ ኩማ ኢሌታ ዘኪራ ይላፈም ለተጸምዱ ከዘልፈለላ አነብተወ ከብዘንቤት የመጽሐፈን ተረሰይ ከግዚኦ

ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለአለም አለም አሜን። ልመናዋ ክብሯ ለዘላለም በውኛ ላይ ጸንቶ ይኑርና። አምላክን የወለደች በድንጋሌ ስጋ በድንጋሌ ነብስ ጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ብዙ ሴቶች ከእመቤታችን ጋር ነበሩና ውሃ ሊጠጣ ወደ እርሷ የተጠማ ውሻ ወደ እሳቸው በመጣ ጊዜ እኒያ ሴቶች አባረሩት። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ግን ስለ ተጠማ ወዲያና ወዲህ ሲመላለስ ባየች ጊዜ አደነቀች፣ አለቀሰችለትም። አንቺ ታዝኝለታለሽን ቅቡእ የተባለ ክርስቶስ የሚወለደው ካንቺ ነውን? አሏት። እመቤታችን ግን ይህን ነገር በሰማች ጊዜ በልቧ ውስጥ ፍጹም ደስታ አደረ። ማድጋዋን ይዛ ወደ ሩቅ ሄደችና ጫማዋን አውልቃ በጫማዋ ውሃ ቀድታ ያን የተጠማ ውሃ አጠጣችው። ያን የተጠማ ውሻ አጠጣችው። ከሴቶችም አንዲቱ ማድጋሽን እንሆ አጎደልሽው፣ ሀብሉም ተቆርጧልና ውሃም አታገኝም አለቻት። አምላክን የወለደች በድንጋሌ ስጋ በድንጋሌ ነብስ የጸናች ክብርት እመቤታችንም ውሃ እስከ እግዚአብሔር ዘንድ ነው እንጂ ከጉድጓድ የሚወጣ አይደለም ይህንን ውሻ ያጠጣ አምላክ ከላይ ይሰጠዋል ብላ መለሰችላት። ይህን ነገር ከተናገረች በኋላ አካላዊ ቃል ከሰማያት ወርዶ ፍጥረትን ሁሉ ለማዳን በማህጸኗ አድሮ ያለ ዘርአ ብእሲ በድንግልና ከእርሷ ተወለደ። ሴቶች ሲቀጣጡበት እንደ ተናገሩ የተናገሩት ቃል በእርሷ እውነተኛ የትንቢትና የጽድቅ ቃል ይሆን ዘንድ መንፈስ ቅዱስ በስላቅ በሳቅ ፈንታ አናግሯታልና እርስ በእርሳችሁ የምትፋቀሩ የወንጌል ልጆች ሆይ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቸርነቷ ለተጠማ ውሻ በጫማዋ ውሃ እንዳጠጣች ወቁ በረዳትነቷ ኃይልና በአማላጅነቷ በሚያምኑ የልጇ የወዳጇ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ ስጋውን ደሙን ለሚቀበሉባት ምን ያህል ታደርግ ይሆን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ ለዘላለሙ አሜን።